ዛሬ መጋቢት 29 ቀን 2017 ዓ.ም በበርካታ ኢትዮጵያውያን ዘንድ እጅግ ተጠባቂ ቀን። የድምፃዊ አንዱ ዓለም ጎሳንና የሞዴል ቀነኒ አዱኛን ጉዳይ የሚከታተሉ ኢትዮጵያውያን ምን አይነት ውሳኔ ይሰጥ ይሆን? ፖሊስስ ምን አይነት ምርመራን ይዞ ይመጣ ይሆን? የመጨረሻው ውሳኔስ ምን ይሆን? እያሉ እጅግ የሚጠባበቁት ነበር። በዛሬው ዕለት ቀነኒ እንደተጠበቀው ፍትሕ ታገኝ ይሆን ወይስ ደግሞ የአንዱ ዓለም ጠበቃ የሚያቀርባቸው ማስረጃዎች አሸንፈው አንዱ ዓለም ነፃ ይወጣ ይሆን? ሁሉም እየተጠበቀ ቆይቷል። ድምፃዊ አንዱ ዓለም ጎሳ ለሶስተኛ ጊዜ ፍርድ ቤት የቀረበበት ይህ ዕለት ምን አይነት ውሳኔዎችን አሳለፈም? ፍርድ ቤቱ የመጨረሻ ያለውን ውሳኔ ወሰነ ወይስ ምን ዓለም? ፖሊስ ይዞ ያቀረበው ማስረጃስ ምን ይሆን? የአንዱ ዓለም ጠበቃስ እንዴት ያለ ነገር ይዞ መጣም? እጅግ በጉጉት ሲጠበቅ የነበረው በደም ተለውሷል የተባለው ምንጣፍስ ምርመራው ምን ላይ ደረሰም። በዛሬው ዕለት በፍርድ ቤቱ ከተነሱ ነጥቦች መካከል የቀነኒ ዲያሪ ተገኘ ተብሎ በዲያሪው ላይ የተነሳው ነጥብስ ምን ይሆን? ምን አይነት ሀሳብስ የያዘ ነው? ሁሉንም በዝርዝር ወደ እናንተ የምናደርስ ይሆናል። እንደምን አላችሁ የጎራ ስቱዲዮ ቤተሰቦች! ጎራ ስቱዲዮ ወቅታዊ፣ ማኅበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ከኛ ጋር እስከ መጨረሻው ቆዩም። ጉዳዩ ከተከሰተበት ጊዜ አንስቶም የሞዴል ቀነኒ አዱኛ ሕይወቷ ካለፈ ወዲህ እጅግ በርካታ ሰዎች በሚያነሷቸው ጥያቄዎች በውዝግብ መቆየቱ ይታወሳል። ይህ ጉዳይ፣ የሞዴል ቀነኒ አዱኛ ጉዳይ ለብዙ ሰዎች አነጋጋሪ፣ ለብዙ ሰዎች ሀዘንን የፈጠረም ነበረም። ይህንንም በተለያዩ ፕሮግራሞቻችን ላይ ስናደርሳችሁ መቆየታችን ይታወሳል። ድምፃዊው ደግሞ ለአንድ ወር ያክል በእስር ላይ ቆይቶም እስካሁን ለሶስት ጊዜ ያክል ፍርድ ቤት ላይ መቅረቡ ይታወሳል። የዛሬውን ቀን ጨምሮ ማለት ነው። በነዚህ ጊዜያት ታዲያም እናትና አባቷ ደግሞ እጅግ በሚያሳዝን ሁኔታ እንባቸውን እያፈሰሱ ኢትዮጵያውያንን እየተማጸኑ የልጃችን እውነት እስኪወጣ ድረስ ከጎናችን እንድትሆኑ እንጠይቃቸዋለን፣ ፍትህ ለልጃችን ይሰጥልን እያሉ ለብዙ ሰዎች ጥያቄያቸውን ሲያቀርቡም ሲማጸኑ መሰንበታቸው ይታወቃል። በአንደኛውና በሁለተኛው ቀን የፍርድ ቤት ቆይታዎች ላይ የነበሩ የተለያዩ ጉዳዮች ሲወጡ ነበር፣ እነሱን ማድረሰናችሁ ነበር። አሁን ታዲያ በዛሬው ዕለት መጋቢት 29 ቀን 2017 ዓመተ ምህረት ተቀጥሮ የነበረው ሶስተኛው ቀን የፍርድ ቤት ውሎ ከመቅረቡ ወይም ከመድረሱ በፊት የተለያዩ ቅስቀሳዎች በማህበራዊ ሚዲያዎች ላይ ሲደረጉ ነበርም። እነዚህ ቅስቀሳዎች ደግሞ ቀነኒ ፍትህ ታገኝ ዘንድ የሚጠይቁና ፖሊስን ማስረጃዎችን በማቅረብ ፍርድ ቤቱም ትክክለኛውን ውሳኔ ይሰጥ ዘንድ ጥያቄ የሚያቀርቡ ቅስቀሳዎች ነበሩ። እነዚህ ቅስቀሳዎች አምስት ቀን ቀረው፣ አራት ቀን ቀረው፣ ሶስት ቀን ቀረው እያሉ የፍርድ ቤቱን ቀጠሮ እጅግ ሲጠባበቁበት የነበረው ጊዜ ነበርም። በእነዚህ ጊዜያት ታዲያ እጅግ በርካታ የሆኑ ማድረጃዎች ሲወጡ መሰንበታቸው ይታወሳል። ከዚሁ ጋር ተያይዞ ታዲያ ሷድ አህመድ በፌስቡክ ገጿ ላይ ያሰፈረችው አንድ ጽሁፍ ነበርም። እንደ አውሮፓውያኑ የዘመን አቆጣጠር በ2015 በኢትዮጵያ በተደረገ ጥናት መሰረት ከአራት የትዳር ሰዎች መካከል በሶስቱ ላይ ሚስት በትዳር አጋር የሚደርስ አካላዊ ጥቃት ሰለባ ነች በማለት መረጃውን አቅርባ ነበርም እንዳለመታደል ሆኖ ዓለማችን በኢ እኩልነት የተመላች ናት። ከነዚህ አንዱ ደግሞ የጾታ ኢ እኩልነት ነው ስትልም ገልጻለች። በአባታዊ ስርዓተ ማህበር ላይ የተመሰረተው ማህበረሰብ ወንዶች ሁልጊዜም ከሴቶች የበለጠ ተጠቃሚነት እድል እንዲኖራቸው ማስችሏል። ይህም በእያንዳንዳችን ቤት ውስጥ ይጀምራል። ለሴት ልጆች የማይፈቀዱ ለወንድ ልጆች የሚፈቀዱ ብዙ ነገሮች አሉ እያለችም በመረጃዋ ትጠቅሳለች። እነዚህ ነገሮች አንዳንድ ጊዜ ወንዶች አረመናዊ ድርጊቶችን ሲፈጽሙ እንኳን ማስተባበያ ፍለጋ እስከ ጥግ እንድንሄድ ያደርጉናል በማለትም ገልጻለች። የስዋድ መረጃ ይቀጥልና በባሏ ቁጥጥር ስር ሆና በጉልበት እየተቀጠቀጠች ያለችን ሴት ሳይቀር ለምን ጥለዋል አልሄደችም ብለን ለመውቀስም ይዳዳናል። በቁጥጥር ስር አድርጎ ከሚያሰቃያት ለምን ነፃነቷን አልሰጣትም ብለን ግን አንጠይቅም። በዚህ ላይ ደግሞ ለምን ጥላት ሄድም እያለ የሚወቅሰው ማህበረሰብ በትዳር ውስጥ ሚስት የሚደርስባትን በደል ችላ መኖር እንደሚኖርባት የሚያቆለጳጵስ አባታዊ ስርዓተ ማህበር ያለው ነው እያለችም ሰዋ ትጠቅሳለች። በዚህም ምክንያት ነው እናቶች ችለው ነው የኖሩት የሚለው አባባል የሚከተለው የችግሩ ስረ መሰረት ልጆችን ለወንዶች በተለይ የተለዩ እድሎችና ሁሉም ይገባኛል ባይነትን በጎን ደግሞም ስሜታዊ አስተውሎት ወይም ኢሞሽናል ኢንተሊጀንስን እንዳይኖራቸው አድርገን ስለምናሳድጋቸው ራሳቸውንም ሆነ የፍቅር አጋራቸውን እንዲጎዱ ማድረጋችን ነው። ሁልጊዜም ተጎጂን ከመውቀስ የችግሩን ስረ መሠረት አውቆም ለማስተካከል መሞከሩ የተሻለ ነው በማለት ሷዳ አህመድ በዚሁ የፌስቡክ ገጽ ላይ አስፍራ ነበረም። የቀነኔ አዱኛን ጉዳይ በሚመለከት ታዲያም በሶስተኛው ቀን የፍርድ ቤት ውሎ ላይ ይነሳል ተብሎ እየተጠበቀ የነበረው ደግሞ በደም ተለውሶ ተገኘ የተባለው ምንጣፍና የምርመራ ውጤቱ ነው። ይህንንም ፖሊስ ይዞ ይቀርባል ተብሎም እየተጠበቀ ነበረም። የዛሬው ፍርድ ቤት ውሎ ከመድረሱ በፊት ታዲያም እዚሁ በሰዋድ አህመድ የፌስቡክ ገጽ ላይ ያገኘነው ጽሁፍ እንዲህ ይል ነበረም። በቀነኒ ጉዳይ የተያዘው ሶስተኛው ፍርድ ቤት ውሎ ይህ ጉዳይ ከሁለት ነገሮች የዘለለ ውጤት የለውም። የመጀመሪያው በቀጥታ በቀነኒ ላይ የግድያ ወንጀል ተፈጽሞ ሊሆን ይችላል። ሁለተኛው ደግሞ ቀነኒ የራሷን ህይወት አጥፍታ ሊሆን ይችላል የሚል ነው በማለት ሐሳቧን ታስቀምጣለች። በዚህ ጉዳይ ላይ መጽሐፍ ከጀመርኩ አንስቶ በተደጋጋሚ ስገልጽ የነበረው ነገር ዶሜስቲክ አቢውዝ ወይም በትዳር አጋር የሚፈጸም ጥቃት ብዙ አይነት መሆኑን ነው በማለትም ታክላለች። በአንዳንድ ትዳሮች ወይም ግንኙነቶች ውስጥ ደግሞ ሶስት አራት አይነት ጥቃቶች በአንድ ላይ ሊፈጸሙና የትዳር የፍቅርን አጋር ወደ ከባድ የሥነ ልቦና ችግር ሊገፉ ይችላሉ እያለችም ታስቀምጣለች ሷድ በሀገራችን ውስጥ መሻሻሎች እስኪታዩ ድረስ ዋነኛ የመመርመሪያ ርዕስ ሆኖ መቀጠል ያለበት የሴት ልጅ ጥቃቶችን የማህበረሰብና የግንኙነቶችን ተፈጥሯዊ አካል አድርጎ ከመቀበል ይልቅ እንደ ማህበረሰብ መማር በህግ እንደሚገዛ ዜጋ ደግሞ ህጎቻችንን እያጠበቅን መሄድ ነው ስትልም ታስቀምጣለች ማንም በትዳር ወይም በፍቅር ግንኙነት ውስጥ የጎበዝ አለቃነት ሚና ብቻ እንዲኖረው የሚፈልግ ባል ወይም የፍቅር አጋር እንዳይኖር እንዲሁም ደግሞ በሚስት ወይም በፍቅረኛ ወይም ሌሎች ሴቶች ላይ ለከፋን ጨምሮ ጾታን መሰረት ያደረገ ትንኮሳዎችን ልናስቆም ግድ ይለናል እያለችም አስቀምጣለች። ታዲያ እጅግ በጉጉት የተጠበቀው የዛሬው ፍርድ ቤት ውሎ ምን አይነት ውሳኔዎች ተላለፉበት? ምን አይነት ነጥቦችስ ተነሱበት? አስከትለን እንመለከተዋለን። በቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን በአረዳ ምድብ ችሎት በነበረው ችሎትም የፖሊስ ምርመራ ውጤት ይጠበቅ የነበረ ሲሆን ፖሊስ የ15 ሰዎች መረጃ ማሰባሰቡን ገልጾም የፌዴራል ፖሊስ ፎረንሲክ ምርመራ ውጤቱ አሁንም አልደረሰኝም በማለት 14 ተጨማሪ ቀናትን መጠየቁ ነው የተነገረው። ከዚህ የፎረንሲክ ምርመራ ውጤት ወይም ከሚጠበቀው ውጤት ውስጥ ማለት ነው በቤት ውስጥ ተገኘ የተባለው በደም የተለወሰው ምንጣፍም እንደሚኖር ይገመታል። ታዲያ እስካሁን በነበሩት ጊዜያት ውስጥ ውጤቱ ሳይደርስ ዛሬ በእንዲህ ያለ መንገድ መቆየቱ ነው የተነገረው። ከዚህ በተጨማሪም የአንዱ ዓለም ጠበቃ ታዲያም የበኩሉን ሐሳብ አንስቷል። የቀነኒ ዲያሪ እሱ ጋር እንዳለም ጠቅሶም ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ሲል ተናግሯል። ተጨማሪ የጊዜ ቀጠሮ መፈቀድ የለበትም አንዱ ዓለም የዋስ መብቱ ሊጠበቅም ይገባል ብሎ መከራከሩም ተነግሯል። በተጨማሪም አንዱ ዓለም ከእስር ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚለው የዩቲዩብ ዘገባ የተሳሳተ ነው፣ ሊታረም ይገባል በማለት ጠበቃው መጥቀሱ ነው የተነገረው። ፍርድ ቤት የሁለቱም ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት መቅጠሩ ነው የተነገረው። በዛሬው ፍርድ ቤት ውሎ ላይ ከተጠርጣሪው ወገን በተነሱ ነጥቦች ላይ የተወሰነ ነገር ልበል በማለት ሷዳ አህመድ ሐሳቧን አስቀምጣለች። ቀነኒ ራሷን ለማጥፋት ስለመሞክሯ በተደጋጋሚ ዲያሪ ላይ ጽፋለች፣ ዲያሪው እጅ ላይ ይገኛል። የተጠርጣሪው ጠበቃ የተናገረው ሐሳብ ላይ እንዲህ ብላለች። ይህንን ጉዳይ አሁን ባለበት ደረጃ ማስረጃ የሚያሰባስበው ፖሊስ ነው መረጃ ካለ ለፖሊስ ነው የሚሰጠው። እቺ የዲያሪ ወሬ ሰሞኑን ውስጥ ለውስጥ ስትነዛ በመቆየቷ ብዙ አልተገረምኩም ነበር። ነገር ግን ማስረጃ የሚቀርበው በፖሊስ ነው። ከየት እንዴት እንደመጣ በማይታወቅ ወሬም ራሷን አጥፍታ ነው የሚል ድምዳሜ ላይ ቢያንስ በሚዲያ ሲወራ የቻሉትን ያክል ሰው ለማሳመን በሚያደርጉት ጥረት ውስጥ የችሎት ሂደቱን ሁሉም እየጣሱ ነው በሚል ሐሳቧን ማስቀምጣለች። ሁለተኛም ራስን ለማጥፋት መሞከር ልምድ አይደለም። ካለሁበት ሕይወት የማምለጫ ብቸኛ መንገዴ ሞት ነው ብሎ እንዲያስብ የሰው ልጅ የመጨረሻ የተስፋ መቁረጥ ደረጃ ላይ መድረስ አለበት። ይህንንም እያከሉ ቢነግሩን መልካም ነው በማለትም ሰዓድ ሐሳቧን ቀጥላለች። በሶስተኛ ደረጃ ያስቀመጠችው ሐሳቧም እንዲህ ይላል። ተጠርጣሪ የዋስ መብቴ ተጠብቆ ኮንሰርት ልሰራ አለ የተባለው ስህተት መሆኑንናም ስሙን ለማጥፋት የሚደረግ ዘመቻ ነው የሚልም ተነስቷል። አሁንስ ቢሆን ታዲያ በዚህ ጊዜ ስሜ ጠፋ ብሎ ተጨንቆ ችሎት ላይ መናገር ኮንሰርት ልስራ ከሚለው የተናነሰ ነው እንዴ? በማለትም ጥያቄዋን ታቀርባለች። እንዲህ እንዲህ ያለች ሐሳቧን የምትቀጥለው ሰዋድም የመጨረሻ ሐሳቤ ይህ ዲያሪ የሚባለው ነገር ትክክለኛ ነገር ከሆነ መረጃ እየሰበሰበ ያለ ፖሊስ አለ፣ መስጠት ይቻላል። ካልሆነም በሕይወት የሌለን ሰው ስም እየዞሩ ማጥፋት የማይገባ ነገር ነው። በማለትም ሀሳቧን አንስታለች። ፖሊስ ምስክሮችን አሰባስቦ ያለው ለምርመራ የተላኩ ማስረጃዎች ውጤትም አልመጣም ብሏል። በማለትም ሐሳቧን ተናግራለች። ፍርድ ቤቱ ለነገ ተለዋጭ ቀጠሮ መስጠቱንም እንዲሁ ሷድ በፌስቡክ ገጿ ላይ አስፍራም መረጃውን አግኝተነዋል። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያደርስ ሚዲያችን ነውና ሰብስክራይብ እንድታደርጉን ጠየቅን። ዛሬ ከቀነኒ አዱኛና ከድምፃ አንዱ ዓለም ጎሳ ጋር በተገናኘ ለሶስተኛ ጊዜ የተደረገውን የፍርድ ቤት ውሎም በዚህም የፖሊስ ምላሽ ምን እንደነበር በጠበቃው ወይም ደግሞ በተጠርጣሪው አንዱ ዓለም ጎሳ በኩል ጠበቃው ምን አይነት ምላሾችን እንደሰጠም በመጨረሻም ደግሞ የፍርድ ቤቱ ውሳኔ ምን ላይ እንደደረሰ ለነገ የተሰጠውን ቀጠሮ ጨማምረን ይህንን መረጃ አደረስን። ስለምትከታተሉ እናመሰግናችኋለን። በሚቀጥለው ጊዜ በሌሎች መረጃዎች እስክንገናኝ